ይሄ በማንም አገር ያልተደረገ በኔ እድሜ ያልተደረገ ይሄ ማን ሁሉም ሰው እንዲያውቅልኝ የምፈልገው ውይይት ነው። የሚሰማችሁ ማንኛውም ነገር ማንሳት ትችላላችሁ። እኔ እዚህ ደረጃ እስከምደርስ ደረጃ ድረስ ያለውን ነገር በራሴ እድሜ ልክ ነው ማውራት የምፈልገው። በነበርኩበት በመጀመሪያ ስለ ትምህርት ስናገር እርስዎ ትምህርትን በደንብ ያስቀድማሉ እውቀትን በደንብ ያስቀድማሉ። ስለ ትምህርት ስናገር ተቆጭቼ ነው የምናገረው። የምንበላው ቢኖረን ኖሮ፣ ዩኒፎርም ቢኖረን ኖሮ፣ ደብተር ቢኖረን ኖሮ፣ ጫማ ቢኖረን ኖሮ፣ ዛሬ ጎዳና ላይ እንኳን ያሉ ልጆች እናት የምታበላው ብታጣ ትምህርት ቤት የምትልክበት ዘመን ላይ ቁጭ ብለን አይቆጨንም ? እኔንም ወንድሞቼንም የሰፈሮችን፣ የአካባቢዎችን ልጆች ጭምር ማለት ነው። ይሄ በማንም አገር ያልተደረገ በኔ እድሜ ያልተደረገ ይሄ ማን ሁሉም ሰው እንዲያውቅልኝ የምፈልገው በነጻ ትምህርት ዛሬ እንማራለን፣ ወንድሞቻችን ይማራሉ። እኔ እዚህ መድረሴ እድለኛ ነኝ ይሄን በማየቴ ከአሁን ባለም የወለዱት ልጆች ደግሞ በነጻ ሀገር በነጻ ሀሳብ ላይብራሪ ተከፍቶላቸው በደንብ የሚማሩበት። ይሄንን ድንቅ ነገር አስምሬ ነው መናገር የምፈልገው ማለት ነው። ይሄ በደንብ የኢትዮጵያ ሕዝብ አይደለም የዓለም ሕዝብ ማወቅ አለበት። የትም ቦታ ላይ መገባ ማዕከል የተደ የተዘረጋበት ነው። ማንም ሰው እንጀራ ሄዶ ይበላል ጾሙን ማለት ነው። ይሄ ምን ነገር ያለበት ነገር አገራችን ያለችበት። እኔ ሌላ ሀገር የለኝም። አዲስ አበባ ነው ሀገሬ። ሰላም አስፈላጊ ነገር ነው። ስለ ሌላው አላቅም። ስለ ራሳችን ግን ሰላማችንን ጠብቀን ምናሳድግባት አገር ነች። ክቡር ጠቅላይ ሚኒስተር፣ ይሄ ኮሪደር የሚባለው በእኛ በቦሌ ይመጣል ተብሏል። አንዳንድ ነገሮች አሁንም በምንኖርበት አካባቢ ላይ የማምለኪያ ቦታዎችና የመቃብር ቦታዎች እጅግ በጣም እጥረት አለብን። ዛሬ ልናገርበት የምፈልግበት አንድ ሶስት ሀሳብ አለኝ። አንደኛው የኑሮ ውድነት ነው። በአሁኑ ሰዓት ሀገራዊ አጀንዳ ሆኗል ብዙ ሰዎች እየተቸገሩበት ያለና አስቸጋሪ ሁኔታ እየፈጠረ ያለ ጉዳይ ነው። የኑሮ ውድነት ምናልባት እንደ ሀገራችን ብቻ ሳይሆን እንደ ሌሎችም ሀገራትም ያለ ችግር ነው፣ ግን እዚህኛ ሀገር ላይ ግን በርትቷል። በሁለተኛ ደረጃ የቤት ኪራይ ጉዳይ ነው። የከተማችንን ማህበረሰብ ኑሮን፣ ሕይወቱን እያናጋ ያለና በሚገርም ሁኔታ እንደው ከራሴ እንኳን ብጀምር ተካራይቼ በምኖርበት ቤት በአንድ ጊዜ ነው 850 ፐርሰንት የተጨመረብኝ። ቴሌ፣ ውሃ፣ መብራት ተቀናይቶ የመስራት ክፍተት አለ። ይሄም የሀገር ሀብት እየባከነ ስለሆነ ይሄም መታረም አለበት ብዬ አስባለሁ። ከዛ በመቀጠል ግን በኑሮ ውድነት ላይ የተሻለ ነገር ቢደረግ ና ቢጨምር ወደ ህዝቡ ቀረብ የሚልበት በሸማቾች ላይ ተጨምሮ ቢሰራ ና በዛ ክፍተት እየተሞላ ብሄድ ትንሽ የኑሮ ውድነቱን ይቀንሳል ብዬ አስባለሁ። ሰላም ከሌለ ምንም አይነት ሰርቶ መብላት ሀብት ማፍራት ስለሌለ ሰላማችን ልንጠብቅ ይገባል። ብሔራዊ ጥቅማችንም ልናስጠብቅ፣ ልናከብር ይገባል። እሴታችንም ደግሞ ልንጠብቅ ይገባል። አገራችንም ልንገነባ ይገባል። የሰላም አደፍራሽ ፌስቡክ ብቻ ነው? ፌስቡክ ላይ የሚጭነው ሰው ነው፣ እጅ ነው፣ የሰው ጭንቅላት ነው። ያ ሰው ማን ነው? ለሰላማችን ሲባል መንግስታችን አስፈላጊውን የማስተካከያውን እርምጃ ቢወስድና ሁል ጊዜ ፌስቡክና ቲክቶክ እያል መናገሩ ይብቃንና አስፈጻሚ አካላት ሌሎች ስለሆኑ የማስተካከያ ስራ ቢሰራበት። እንደ ብዙ ሀገር መንግስታት መናገር ቢያስፈልግ ብዙ ገድል፣ ብዙ ትላልቅ ድሎች መናገር ይችላሉ። አሁን ግን እሱ የኔ ፍላጎት አይደለም። ያን የሚያውቁ ሰዎች ናቸው ተፍጨርጭረው ጉዟችን እንዲደናቀፍ የሚፈልጉት ለዚህ ደግሞ የሚጠቀሙት አንዱ እናንተም እንዳላችሁት ሚዲያ ነው ሚዲያ ምንድን ነው ሚዲያ ሰዎች አልሰሙም አላዩም አላወቁም እናሳውቅበት ብለው የሚጠቀሙበት መሳሪያ አይደለም እኮ አድዋ ሚባል ፕሮጀክት ቀርቶ አዲስ አበባን ባለፉት አስር ዓመታት ያላየ ሰው እኮ ነው ስለ አድዋ ሚነግራችሁ። እዚህ ተቀምጣችሁ የምሰሙት ሰውዬ እኮ ምንም አድዋን ቀርቶ አዲስ አባን አያቃትም። መጥቶ ማያቅ ምን እንደተሰራ ማያቅ ሰው ሌላ ቦታ ሆኖ ስለ አድዋና አዲስ አበባ ለእናንተ መልሶ መንገድ ይፈልጋል። ይሄ እኮ ንቀት ነው። ታቀዋለህ ወይ፣ አይታዋል ወይ፣ የት ነበርክ ብሎ የሚጠይቅ ሰው ባለመኖሩ ስለ ጉዳዩ ጥልቅ እውቀት የሌላቸው ሰዎች ግንዛቤ የሌላቸው ሰዎች ናቸው እየነገሩን የሚውሉት። እና አንድ ወዳጄ ስለ ሚዲያ ሲነግረኝ አንድ ግቢ ውስጥ የታሰረ ውሻ አለ። ይህ የታሰረ ውሻ መኪና ሲያልፍ ሲያገድም ይጮኋል። ታስሯል፣ መታሰሩን ያውቃል፣ ግን ይጮኋል። እና አንድ ውሻ ከጎረቤት ይመጣና ምንድን ነው እንዲህ የሚያስጮኸ መኪና ባለፈ ቁጥር አንተ ታስረሃል፣ ሰንሰለት አለ፣ ልታቆመው አትችልም። መኪናውን በተደጋጋሚ ግን ሲያልፍ ትጮሃለህ፣ ምን እያደረክ ነው ብሎ ሲጠይቀው፣ አይ እኔ እኮ መኪናውን ማቆም እንደማልችል ማውቃለሁ። መኪናውን ለማቆም አይደለም እምጮኸው ነው እኔ ዋናው የአሰሩኝ ሰዎች ስራ እየሰራ መሆኑን አውቆ አጠንት እንዲጥሉ ሊምጮኸው እንጂ መኪናውን ለማቆም አይደለም። እነዚህ ሚዲያዎች አጥንት ለሚጥሉላቸው ሰዎች ነው የሚጮሁት፣ ለእናንተ አይደለም። ካልጮሁ አድዋም ይሁን ማንኛውም ስራ ካላራከሱ የእለት ጉርስ የላቸው። ለእለት ጉርሳቸው ነው የሚጮሁት። እኛ ምናልባት ተባባሪ ሆነን ሊሆን ይችላል። ከዚሁ ጋር ተያይዞ ታሪክ ፈረሰ ታሪክ ፈረሰ የሚል ነገር አንስታችኋል። የማን ታሪክ ነው የፈረሰው? ማንስ ነው የማንን ታሪክ የሚያፈርሰው? መጀመሪያ የኢትዮጵያ ታሪክ የሁላችን ነው፣ የሁላችን አይደለም? የሁላችን ከሆነ ኢትዮጵያዊነት ያፈርሰዋል ነው ወይስ፣ አንዳንዶቻችን ባለ ታሪክ፣ አንዳንዶቻችን ደግሞ ታሪኩ የማይመለከተንን ማለት ነው? ቤተ መንግስት የሚያፈርስ የአድዋን ታሪክ የሚያፈርሰው አደን ለምንድን ነው? የሱ ታሪክ እኮ ነው። ተመስገን ለምን ያፈርሰዋል? ታሪኩ እኮ ነው። ማን ነው ባለቤት ሆኖ ጠበቃ ሆኖ እንዳታፈርሱ እያለን ያለው ማን ነው? ታሪኩ የሁላችን ከሆነ የሁላችን ኩራት ከሆነ የምንጠብቀው የምናደምቀው እንጂ የምናፈርስበት ምክንያት የለም። የአድዋ ሙዚየም ዋና ጠቀሜታ በየጊዜው የማይሰረዝ የማይደለስ እውነተኛ ታሪክ ማስቀመጥ ነው ለትውልድ የመጣው ሰው በፈለገው መንገድ የሚገልጸው ሳይሆን በማስረጃ በሰነድ የሚታይ የሚጨበጥ ሆኖ መማር ማወቅ የፈለገ ሰው ሄዶ የሚያየው የሚዳስሰው እንዲሆን ነው ጥቅሙ። በእኔ እምነት የአድዋ ድልና የአድዋ ሙዚየም ለኢትዮጵያ ሲያንስባት እንጂ ሲበዛ አይደለም። እዛ ውስጥ ነው ሀገር የሚታየው። ታሪካችን ውስጥ ነው ሀገራችን የሚያዩት። መጥተው አዲስ አበባ ከዚህ ቀደም እንግዳ ሲመጣ ካለማጋነን ነው ነግራችሁ ለአንድ ሰዓት እንደ መንግስት መውሰድ የምንችልበት ቦታ አልነበረንም። ማክሲመም ሸራተን ነው ሌላ ምንም ነገር የለም አዲስ አበባ ውስጥ ይሄን ተመልከት ሊባል የሚያስችል አንድ ነገር የለው ዛሬ ግን ለሁለት ቀን ለሶስት ቀን ከመጡ መጨረስ አንችልም እነግራቸዋለን ማየት ከፈለጋቸው አራት ቀን አምስት ቀን ፕሮግራም ያስፈልጋቸዋል በአንድ ቀን ስለማያልቅ ስራው ማለት ነው ወጣም ሲባል እንደዚሁ ብዙ የሚታይ ነገር አለ። ይበቃል ማለት አይደለም፣ ግን በንጽጽር የተሻሉ ተስፋዎች አሉ። እነዚህን ለማፋጠን ሚዲያው የሚሰራውን ነገር እንደ ማንኛውም የሰፈር ውሸት እያዩ እያስተዋሉ፣ ባየና ባወቀ እየተከላከሉ መሄድ የሚቻል ይመስለኛል። ምግብ በሚመለከት ወንድሜ እንዳነሳው የእኛ የአድዋ ድል ሙሉ የሚሆነው ልመና ስናቆም ብቻ ነው። ስንዴ የለምን? ነጻ ነኝ የሚል ነገር ነፃ መንግስት አለኝ በካርዴ መርጬው ነው አይሰራም። ከልመና ነፃ ለመውጣት አንዱ መንገድ ቅድሞ ወንድሜ እንዳነሳው በተለይ አዲስ አበባ ላይ የከተማ እርሻ ጥሩ ጅማሮ አለ። ሌማት በጣም ተስፋ ሰጪ ጅማሮ ነው። ዶሮ ማምረት በጣም አዲስ አበባ ላይ ይቻላል፣ አየሩ ይመቻል። በየቤቱ ዶሮ ቢመረት እንቁላል ዋጋ ይቀንሳል፣ የስጋ ዋጋ ይቀንሳል። ስንዴና እንቁላል ስንዴና ስጋ ካለ ደግሞ ምግብ አለ ማለት ነው። ስንዴ እያደገ ነው ጥያቄ የለውም። ስንዴ የላችሁም የሚሉን አካላት ብስጭት ስላለባቸው ነው። በአፍሪካ አንደኛው የስንዴ አምራች ዛሬ ኢትዮጵያ ናት። ጥያቄ የለውም ፋክት ስለሆነ ማለት አልነበርንም። አሁን አንደኛ ነን። አንደኛ ብቻ ሳንሆን ሁለተኛ ያለውን ኦልሞስት እጥፍ እየበለጥን ነው ለምን እንደነው ከተመረተ የማይታየው የሚል ጥያቄ ትክክል ነው። አትርሱ 120 ሚሊዮን ሕዝብ ነው። 2.3 ሚሊዮን ቢሆን ኖሮ አስቦት ተማሪ ብቻ ስንት እንደምንመግብ ተማሪ እኮ ተማሪኮ 6.7 ሚሊዮን ተማሪ በቀን ሁለቴ ይመግባል። 6 ሚሊዮን ተማሪ ማለት አንዳንድ አፍሪካ ሀገር ቢሆን 100% ፖፕሌሽኑ ይበላል ማለት ነው። የኛ ብዛት ጥቅም እንዳለው ሁሉ የራሱ የሆነ ደሞ ቻሌንጂንግ ነገር አለው። ግን ከተማ ውስጥ ሌማት ላይ የከተማ እርሻ ላይ ብንሰራ በጣም አዋጭ ነው። እንዳለው ወንድሜ አንድ ሄጅ የነበር ቤቱ በጣም የሚገርም ስራ ነው የሚሰራው። ሌላም አሮጊት ወደ መገናኛ አካባቢ እንደዚሁ አይቻለው። ያ ነገር መስፋት አለበት። ዝም ብሎ አንድ ሰሞን ታይቶ የሚጠፋ መሆን የለበትም። በየቤታችን ያው እዚህ ጓሮን ብታዩ በጣም ብዙ ቦታ አለ። ለጎረቤት ሁሉ እናካፍላለን። በልታችሁ የምታካፍሉ እንድትሆኑ በየአካባቢያችሁ የጓሮ እርሻን ብትሰሩ በጣም ጥሩ ነው። የኑሮ ውድነትን በሚመለከት ግን እንደተባለው በዓለም ላይ ያለ ችግር ቢሆንም የኛም በሚመለከት አዲስ አበባ ላይ አንድ ዋነኛው ችግር ፍልሰት ነው። ፍልሰት ሌላ ቦታ ዝም ብሎ ተከተልትሎ ሄዶ በረንዳ እያደሩ ላስቲክ እያነጠፉ መኖር አይቻልም። ምክንያቱም ከተማው መብራት ትላላችሁ፣ ውሃ ትላላችሁ፣ መንገድ ትላላችሁ፣ ትራንስፖርት ትላላችሁ። ሰው ከከተማው አቅም በላይ እየሰፋ ከሄደ ከተማው ሊያስተናግድ አይችልም። አዲስ አበባ ውስጥ ችግሩ ግን ምንድን ነው? ህገወጥ የላስቲክ ቤቶች ማፍረስ በራሱ እኮ አይቻልም። ህገወጦች ሲፈርስባቸው ወይ ኦርቶዶክስ ናቸው ወይ ኦሮሞ ናቸው፣ ወይ ጴንጤ ናቸው። ስም አላቸው፣ የሆነ ነገር ሌቦች እኮ መንካት አይቻልም። ስለዚህ እዚህ ላይ ያለ ለውጥ በጣም ከፍተኛ። ሌላው ሳይነገር የማይታለፈው የኔ ቢጤ ቤት ተሰጥቶታል፣ ጽዳት ሰራተኛ ቤት ተሰጥቶታል። ቦሌ ክፍለ ከተማ ላይ ስለዚህ እንደዚህ አይነት እቺን ሀገራችንን ዛሬ ሰላሟን ለመበጥበጥ